በነገራችን ላይ ጽናት ትዳሯን እንደ ቀላል የምትለቅ ልጅ አይመስልም ማለት ነው። ሀይቅዋ ትዳሯን በቀላል የምትለቅ አይመስልም። እና ውድ ቤተሰቦቼ ጽናት በአሁኑ ሰዓት የገባችበት ሰዓት ስቃይ በጣም ከባድ በጣም ከባድ ነው። ቤቲ አሁንም እያሰቃየቻት ነው። ስትፈልግ መኝታ ቤቷ ትገባና እቃቃ ጨዋታ እንደ ህፃን ልጅ ትጀምራለች ማለት ነው። ከዛም በኋላ ጽናቴ ስትናገራት ምን ብትል ጥሩ ነው። አንቺ ሴትዮ በጣም ክፉ ነሽ ትላታለች። ጽናቴም ልንገርሽ ትላታለች። ልንገርሽ ያደረግሽኝን መርዝ ያጠጣሽኝን ሰዓት ደብቀሽ ያስደበደብሽኝን ትላታለች። ሀቂቃ ማለት ነው። በጣም ጽናቴ ስቃይ እና ፈተና ላይ ነው ያለችው በአሁኑ ሰዓት፣ አልጋ ክፍል ገብታ አልጋ ላይ ቁጭ ብላ ትጫወታለይ ማለት ነው። በጣም እኮ ነው የሚገርመው። ሊያ እዛ ጋር ታቃጥላታለች፣ ቤቲ እዚህ ጋር ታቃጥላታለች። ወይዬ ጽናቴ መከራ ማለቂያ የለውም። ፈተና ነው በጣም አይገርምም። ፈተናውን ለመወጣት በጣም እየጣራች ነው ጽናትዬ ማለት ነው። ጽናት ሀቂቃ በጣም ከባድ ልጅ ናት። ቤቲማ አልጋ ላይ ቁጭ ብላ አሌ ቦሌ እየተጫወተች በቃ ልክ አለ አደለ እንደ ህፃን ልጆች እንደሚጫወቱት እንደዛ ትጫወታለች ማለት ነው አይገርምም። ከዛ በኋላ ጽናቴ ትሄድና ምን እየረግሽ ነው አልጋ ላይ ቁጭ ብለሽ ትላታለች እየተጫወትኩ ነው ስትላት፣ እኔ የምትጫወት ትላታለች። ደግሞ እንደ ደህና ነገር ማለት ነው። ከዛ ሶፋውን እንቢ ብለሽ አልጋ ላይ መተሽ ተቀምጠሽ እንደ ልጅ ያጫወትሻል እንዴት ትላታለሽ። ከዛ ምን ብትል ጥሩ ነው ቤቲ ኪራ ፈቅዶልኝ ነው እዚህ ጋር ተቀመጭ ብሎ ፈቅዶልኝ ነው ስትላት፣ ጽናቴ ምን አለቻት? ከቤት እንዳትወጪ ነው እንጂ ያለሽ አልጋ ላይ መተሽ ተቀመጫ አይደለም እኮ ያለሽ ትላታለሽ። እዛ ኪራዬ እኮ አይቆጣኝም አንቺ ሴትዮ እኮ ክፉ ነሽ ትላታለች ጽናት። እኔማ ያ እኔማ ሰይጣን ነኝ ያንቺ መላክ ኪራ ነው ትላታለች። ያንቺን ክፋት ልንገርሽ የሰራሽኝን ላስታውስሽ ትላታለች አለች የእኔ ቢጤ መስለሽ መልሰሽ መርዝ ያጠጣሽኝን ሰዓት ደብቀሽ ያስደበደብሽኝን። ፎቶዬን ልታሰራጭብኝ አንቺ ያላደረግሽኝ ነገር ምን አለ ቤቲ ትላታለች። አይገርምም ከዛ ተይኝ ተይኝ ትላለ ቤቲ ማለት ነው። ከዛ ኪራ ይመጣል። ኪራ ሲመጣላት ዘላ ትጠመጠምበታለች ማለት ነው። ከዛም በኋላ ፂ ምን ተፈጠረ ይላል ኪራዬ ማለት ነው። ውይ የኪራ ፈተና እሷን ጠይቃት ምን ትጠይቀኛለህ ትለዋለች ኪራዬ ማለት ነው ሀቂቃ የኪራ ነገር ኪራም ፈተና ውስጥ ነው እና ያለው የጽናት ግን ይብሳል ማለት ነው የጽናት ይብሳል ከዛም በኋላ ኪራ በይ ዛጋ ሂጂ እና ተቀመጪ ይላታል ኩሽርር ብላ ልክ እንደበሽተኛ እንደ በሽተኛ ትሄድና ትቀመጣለች ጉድ እኮ ነው እዚህ ጋር ኪራ እና ጽናት ኪራ ያው ጣጣ ውስጥ ቢገባም ጽናቴ ግን በቀላል ትዳሯን የምታፈርስ ልጅ አይደለችም። እዚያ ጋ ሰኒና ክብሮም ደግሞ በጣም ተጋግለው ተበጣብጠዋል ማለት ነው። ክብሮም እና ሰኒ ሊያን ትመስላለች። ሊያ ናት ያበጣበጠቻቸው። ሊያ በጣም ደስተኛ ናት። ሰኒ ስለተቆጣች ማለት ነው አቃጠልኳት ትላለች ሰኒዬን። ሰኒም በጣም ተናዳለች፣ እሳ ላይ ክብሮምን በጣም አናደዋለች ብሎ ከማድረስ ድረስ አድረሰዋለች ማለት ነው። ይሄን ያክል በጣም ከባድ በጣም በነገራችን ላይ ይሄ ፍቅር የሚሉት ነገር እንደዚህ ነው እንዴ እንደዚህ ያቦጣቦጣል። ወየው ጉድ ለስንት ለስንት እና ሰኒዬ በጣም ተናዳ እና ተበሳጭታ ትታያለች። በነገራችን ላይ በነገራችን ላይ ሰኒም ጽናትን መከራ ገብቶባቸዋል ማለት ነው። ወየው ወየው ኪራም መጥቶ ጽናቴን በጸባይ ላወራሽ ስሞክር አንቺ በጣም ትናደጃለሽ ይላል። ሰኒም ጽናቴን በጣም ተናደህ አንተ ነገሩ ምን ታውቃለህ? መርዝ ምን እንደሆነ ታውቃለህ? ልጅንስ ማጣት ታውቃለህ? ምን ታውቃለህ? ምክንያቱም አንተ ልጅህን አላጣህማ ትለዋለች። ውይ የልጅን ማጣት በነገራችን ላይ ከባድ ነው እቤቴ የጣሊያንን ድንጋይ አምጥታ አስቀመጥከው። ጽዬ በጣም አለቀሰች ተናደደች። ኪራ ምንም ማድረግ አልቻለም፣ ከብዶታል። በጣም ከብዶታል ማለት ነው ኪራ። እዚህ ሊያ ታቃጥላታለች፣ እዚህ ቤቲ ታቃጥላታለች ማለት ነው። ምን ይሻላል? በጣም ከብዶታል። በጣም ነው የከበደችው ማለት ነው። ምንድነው እንደዚህ ያለ ነገር ቡጥቡጥ ፈጥረዋል ማለት ነው። በጣም ከብዷል። ክብሮ ምን ምን ሰላም አለ ብለች ነው ይቺ የእናንተ ጓደኛ እያለች ይላል። ማናት እሷ ስትለው፣ ሰናየት የምትባለው ናታ አቃጥላ ልገሌ ነው አለ ክብሮ በዛ ዊ ክብሮም ራሱ ተናድቷል ማለት ነው። ምን ላድራጋት እኔ ተቃጠልኳል። በጣም ተቃጠልኩ ተናደድ። ጭራሽ እኮ ብሎክ አድርገኛል ምን ይሻላል? ይላል ክብሮ። በጣም ተናደድኩ ካሁን በኋላ በቃ ወሰናለሁ አለ ክብሮ ማለት ነው። ካሁን በኋላ በቀኝ ንገሪያት እንደውም ሁልጊዜ ጥሪ ናት። ሁልጊዜ ልጅነቷን አልጨረሰችም ይላል ክብሮም ማለት ነው። ሊያ ደግሞ መታ ጡል ትላለች ጡል ትላለች። ከዛ ሊያ ኮሸሽ ያለች መጣች እና ቁጭ አለች። ክብሮ አንጓን እኔ ስወእሷ ስላልወደደቻት ች ልጅ መጥላት አለብኝ ማለት ነው ይላል ክብሮም ማለት ነው። ሰው ሲቀርባት እና በዙሪያዋ ሲሆን እንደቀላል ቀላል ነገር አትየው፣ ንገሪያት ይላታል፣ ለጽዬ ማለት ነው። ጽዬ ከላስ ክብሮም በቃ ትለዋለች። ሊያ ደግሞ በእኔ ምክንያት ነው የተጣልኸው ትለዋለች። በቃ ሊያ በጣም ተጨነቀ ማለት ነው ከዚህ ጋኔት ተሰኒ ጋ ትላታለች። ለዛ ይች ፍጣሻ ሆኖ እንዴት ላለ ሌላ ደግሞ ማለት ነው። እዚህ ጋር እኮ ከባድ ነው። ጓደኛ ናት፣ ፊት ለፊቴን ልታማያት አልፈቅድልሽም ትላታለች። ዋው ጽናትዬ፣ ለጓደኞቿ ራሱ ጠበቃ ናት። ጥላት ሄደች ማለት ነው። ክብሮም እና ሰኒ በጣም ተጧጡፈው ተጣልተዋል። ከባድ ነው። ምን ጉር ነው? ኸይር ነው። እዚህ ደረጃ መድረስ አይገባም ማለት ነው። ውድና የተከበራችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች ሀገራችንን አላህ ሰላም ያደርግልን። ኢንሻአላህ ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቶኝ እላችኋለሁ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። አገራችንን ሰላም፣ ፍቅር ያውረድልን። ባይ ባይ